በ መገ ሚጠ ቀነኒ አዱኛ የቀብር ስነ ስርዓት ዘጠኝ ሰዓት ላይ ዛሬ ማለት ነው እረቡ በስላሴ ቤተ ክርስቲያን። እዛ ላይ እንግዲህ እጮኛ አንዷለም አርቲስት አንዷለም ጎሳም ተገኝቷል። በፖሊስ ታጅቦ እጅግ በርካታ ዘመድ ወዳጅ፣ የሙያ አድናቂዎቿ ተገኝተው ቀነኒን በክብር ሸኝተዋታል። እጅግ በጣም የሚያሳዝን ነው። እንግዲህ የቀብር ስነስርዓቱ እንደምትከታተሉት ነው። በጣም ብዙ ሰው ተገኝቶ ነበረ።

እናቷ ሀዘናቸውን መቋቋም አልቻሉም። አበባዋ ቀነኒ ተቀበረች ነው ያሉት። እንግዲህ አንዷለም እያለቀሰ በቀብር ስነ ስርዓቷ ላይ ተናግሯል። በእርግጥም እጅግ በጣም ልብን የሚሰብር ነው። እጅግ በጣም ልብን የሚሰብር ነው። በድጋሚ እንግዲህ ለሟች ቤተሰቦች እና የስራ ባልደረቦች መጽናናትን እንመኛለን። እንዲሁም ደግሞ የቀነኒ አዱኛ ነፍስ እግዚአብሔር በገነት ያኖረው ዘንድ ከልብ ከልብ እንመኛለን ማለት እፈልጋለሁ። እንግዲህ እናቷ በጣም ብዙ በለቀስተኛው መካከል ሆነው ይናገሩ የነበሩት ነገር ብዙዎችን እንባ ራይቷል። ልጄ ምን ሆነሽ እኔን ቀይርኝ ሲሉም ተደምተዋል። እንግዲህ ቦታ ስለስ ልጅን ማጣት በተለይ ለወላጅ በተለይ ለእናት ምን አይነት ስቃይ እንደሆነ ምን ያህል ምን አይነት የሚሰብር ነገር እንደሆነ በዚህ መረዳት እንችላለን። እንግዲህ የቀብር ስነስርዓቱን እንደተከታተላቸው ስነበር በርግብ ፕሮግራሙ ከመጨረሻ በፊት ያው ለቤተሰቦቿ መጽናናትን እንመኛለን። መጀመሪያው እንግዲህ ከመልከ መልካሟ ቀነኒ አዱኛ ሞት ጋር የተያዘው ዘገባ በማስቀደም ነው። እና እንግዲህ የአዲስ አበባ ፖሊስ ታዋቂው ድምፃዊ እንዳለውን ገሷል ከጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ሁሉት ምርመራ እያደረገበት መሆኑን አስታውቋል። ቀነኒ አዱኛ እንግዲህ የመጋቢት አንድ ቀን 17 ዓመት ምረት ለሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ነው ፖሊስ ያስታወቀውና ይሄ በእንደዚህ እንዳለ ግን ብዙዎች የግል ስሜታቸውን እያንፀባረቁ ነው። ብዙዎች እና ሌላ በጣም የሚገርመው ግን የች ልጅ እንግዲህ እየታወቀች የመጣችው በተለይ ከቅርብ ጊዜ ወዲህ ነው። ሞዴል ነች። ነገር ግን የእጮኛዋ የአንዷለም አልበምን በተመለከተ በሚሰጡ ጋዜጣዊ መግለጫዎች ላይ በክትትል ከሚዲያው ጋር ተዋውቃለች እና ብዙ ተስፋ የነበራት ወደፊት አውቻነት አድርጋለች ተብላ የምትጠበቅ ልጅ ነበረች። ነገር ግን እንግዲህ እስካሁን ባልተጣራ ሁኔታ እንዲህ ነው ብሎ መናገር በማይችልበት ሁኔታ ህይወቷን አጥታለች እና እርግጠኛ ሆኖ መናገር ይከብዳል። እና አንዳንዶች በጣም እርግጠኛ ሆኖ አስተያየት ሲሰጡ እየሰማን ነው። እና እንዲህ አይነት ሀገር ኢትዮጵያ ውስጥ እየተለመደ ነው በአንድ ነገር ላይ ልክ እንደዚህ በጣም አነጋጋሪ የሆኑ ጉዳዮች ሲወጡ ቀድሞ ቫይራል ለመሆን ቀድሞ ቫይራል ለመውጣት ሰዎች የራሳቸውን የግል ስሜት ሲያንፀባርቁ እንመለከታል። እርግጠኛ ሆነው ማለት ነው እንደዚህ እናቃታለን እንዲነበረ በምህላቸው እንዲነበር ምናምና ነው የሚል ነገር ማለት ነው እና እንደዚህ አይነት ክፍተት ካለ ቀድሞ መፍትሄ መፈለግ ለምን አልተቻለም? አሁን ልጅቷ ህይወቷን ካጣች በኋላ እንዲህ አይነት አስተያየቶችን መስጠት ለባለቤቷም ለእሷ ቤተሰቦችም፣ ለቅርብ ሰዎቿም በቁስል ላይ ጨው መነስነስ ነው የሚሆነው። እና የተጎዳ ሰውና ዳር ሆኖ አስተያየት የሚሰጥ ሰው አንድ አይደለም ስሜቱ። ስለዚህ አስተያየት መስጠት በጣም ቀላል ነው። የተሰበረ ስሜትን መጠገም ግን ከባድ ነው እና የሰዎችን ስሜት ለመስበር አንቸኩል። ፖስት አድርጋል በአማርኛ ጽፈ ፖስት አድርጌ አይቼዋለሁ። ያለ ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ አይደለም? ለምንድን ነው የምበጣበጠው? መበጥበጥ ሳይሆን ጤነኛ መረጃ ጤነኛ መረጃ እንድትሰጥ ከፈለው ወደኔ። በጣም የሚወዳት እህቴ ኢንዴክስ እስቱዲዮ የሚባለን ድርጅት ያሳደገች ቀኝ እጄ ልጅ ናት። አርብ ለህ ደውላ የልደት ፎቶ አንሳይ ብለው ነበር። ለሁድ ተቀጣጥረን ነበር ለሁድ አቻሉ ትናንትና ከዘጠኝ ሰዓት ሞስ እስከ አስር ሰዓት እስከ አንድ ሰዓት አነሳዋል። አንድ ሰዓት ላይ እና ሞልጋ ነው ይኔ ስቱዲዮ፣ እዛ ጋር ተለያየን ትናንትና። አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም በጣም ያየ በጣም ደስተኛ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ልብቼን አልነበርኩም፣ ጓደኛዋ ነበረች። የተከፋ ነገር የለባትም። ልደቷ ነገ ነበረ አይደለ? ዛሬ ነበረ ልደቷ። ልደቷ ገና ነው እንደምናደርገው ባለቤቷ ከእሷ ጋር ነበረ ትናንትና ፎቶ ስታነሳት። ስለዚህ እንግዲህ ፖሊስ ምርመራ እያደረግኩኝ ነው ብሏል። ስለዚህ የምርመራ ውጤቱ ተጠናቅቆ ውጤቱ ይፋ እስከሚሆን ድረስ መጠበቅ የተሳነን ለምንድን ነው? ዝም ብለን ግምት የምንሰጠው ለምንድን ነው? የሚገርመው በቅርቡ አንድ ለፕሲንክ ዘፈን ለቃ ነበር እና የዘፈኑ ዘፈኑን ወዳው ሊሆን ይችላል ችል የሰራችው ነገር ግን የዘፈኑ ኮንቴንት ወይም ደግሞ የዘፈኑ ይዘት ቀጥታ ከዛ ጋር ለማገናኘት ና እንዲ ነው ብለው የራሳቸውን ስሜት ለማንጸባርቅ የሞከሩ ሰዎችን አይተላል። ይሄ ትክክል አይደለም፣ ይሄ ትክክል አይደለም። የሰዎችን ስሜት መጉዳት ነው። በተለይ ደግሞ ቤተሰቦቿን ማለት ነው። እና በግምት የሚሰጡ አስተያየቶች፣ በግምት የሚሰነዘሩ አስተያየቶች ሌላው ቢቀር የፖሊስን የምርመራ ውጤት ሊያንጋድዱ ይችላሉ እና ከዚህ ብንቆጠር ትክክለኛ መረጃ እስካላገኘን ድረስ የግል ስሜታችንን ፊት ለፊት ባናወጣ። እንደውም አንድ ልጅ ስልክ ተደውሎ የደቦይን ማንነት እርግጠኛ አይደለም ትሰሙታላችሁ። እንግዲህ የፎቶ ስቱዲዮ ባለቤት ነው የተናገረው ነገር አለ እና ዓርብ ዕለት ደውላልኝ ለልደቷ ፎቶ እንዳንሳት ጠይቃኝ ነበር ለእሁድ እሁድ ስላልተቻለ ግን በሌላ ቀን በትላንትናው ዕለት ነው ያለው። ተገናኝተን ፎቶ ረጅም ጊዜ ፎቶ ሳነሳት ነበር ነው ያለው፣ እና ይች ልጅ በጣም የረጅም ጊዜ እህቴ ነች፣ የኔን የፎቶ ስቱዲዮ ቀኝ እጅ ነች፣ እና ትልቅ ስራዎችን አብራኝ የሰራች ልጅ ነች፣ እና በደንብ አውቃት አለው። እኔጋ ስትመጣ ግን እኔ ጋር ስትመጣ ከኔጋ በቆይቼባቸው ሰዓታት እሷ ብቻ አላለችም፣ ጓደኛዋ ነበረች እና እንደ ድሮ ቆንጆ፣ እንደ ድሮ ሳቂታ ነበረች። ምንም አይነት የመከፋት ሁኔታ አልተመለከትኩባትም ያለው እና እንግዲህ አብሮ ከነበረ ሰው ምስክርነት ውጪ የራስን ስሜት ትኩረት ለማግኘት ዝም ብሎ መናገር ያስተሳዝባል። እና እች ልጅ ብዙ መስራት በምትችልበት ሰዓት ላይ እንደዚህ አይነት አደጋ እንደደረሰባት ነው እየተሰማ ያለው እንግዲህ በማህበራዊ ሚዲያ በርካታ ተከታዮች እንዳሏት ይታወቃል። ቀነኒ የእሷን ሞት ተከትሎ እንግዲህ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጠራ እየጠየቁ ይገኛሉ። ይሄ ግድም ይሄ ትክክል ነው። ምክንያቱም ትናንትና አይታችሁት ከሰዓታት በኋላ አንድ ሰው በድንገተኛ አደጋ ሞተ ብትባሉ በላያቸው ላይ ሊፈጠር የሚችለውን ስነልቦና ቀውስ መገመት አይከብድም። በተለይ ደግሞ በጣም የቅርብ ሰው ከሆነ ማለት ነውእና በእርግጥም ምርመራ እንዲደረግና እንዲጣራ መጠየቅ አዱብነት ይኖረዋል። እንግዲህ ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ነው የገለጸው። ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገ መሆኑን ነው ፖሊስ ያስታወቀው። ስለዚህ እሷ በወደቀችበት ሰዓት ላይ ባለቤቷ ቤት ነበረ ቤት ነበረ። ስለዚህ ያንን አጣርቶ ለመልቀቅ ነው እጁን የያዘው። ግን አንዷ ለምን በተመለከተ በጣም ብዙ ያልተጣሩ ነገሮች አሁንም እየወጡ ነው እና እባካችሁ በማታውቁት ነገር ላይ አስተያየት የምትሰጡ ሰዎች ውጤቱ እስከሚታወቅ ድረስ አርፋችሁ ቁጭ በሉ። ምንም የሆነ እኮ ከተጣራ በኋላ እውነቱ ይፋ መሆኑ አይቀርም እና ያንን መታገስ እንዴት ነው ያቃተን? ብዙ ችክሎች ነን በተለይ ማህበራዊ ሚዲያ ቲክቶክ ፕላትፎርም የዩቱብ ፕላትፎርም ከመጣ በኋላ በጣም ብዙ ነገሮች መስመርና ፈር እየለቀቁ ነው እና አብዛኛው ሰው በማስረጃና በመረጃ ሳይሆን አብዛኛው ሰው በስሜት ነው እየተናገረ ያለው እና በስሜት መናገር ደግሞ እያመጣ ያለውን ውጤት እየተመለከተ ነው እና ስህተት ላይ ስለሚጥል ያንን ነገር ብንተው መልካም ነው ማለት እፈልጋለሁ። እንግዲህ ፖሊስ የሟች ስክሪን ላይ ተጨማሪ ምርመራ እንዲደረግ ወደ ደግማዊ ሚኒሊክ ሆስፒታል መወሰዱን የገለጸ ሲሆን የአርቲስት አንዷለም ማኔጀር ሌሊሳ ኢንድሪስን ይህንን አረጋግጠው የቀብር ስነ ስርዓቷ እረቡ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግረዋል። ማኔጀር ሌሊሳ ኢንድሪስ የእሷ ሞት ከተሰማ በኋላም በገጹ ላይ የጻፈው ነገር በጣም የሚያሳዝን ነው። ከአንቺ ጋር ብዙ ለመስራት እቅድ ነበረ በተለይ ከፋሲካ በኋላ የእጮኛዋን የአንዱ ዓለም ጎሳን አልበም በተመለከተ ብዙ ስራ ሊሰሩ በቅር ላይ ነበሩ፣ ግን ያ ከመሆኑ በፊት ነው ይሄ ነገር የተፈጠረው። ይንን አስመልክቶ አንችን ማጣት በጣም ከባድ እንደሆነ ለአንዱ ዓለምን በጣም እንደሚከብደው እርግጠኛ ነኝ ብሎ ነው የተናገረው። ስለዚህ አሁን ዝም ብላል። ስሜቱ ራሷን አጠፋች እንደዚህ ሆነች ሆና እና የሚለግል ስሜት እንናገራለን እንጂ በአንዱ ዓለም በኩል ያለውንም እውነት ማንም አላወቅም። እንግዲህ ፖሊስ አሁን እየመረመረ ያለው እና ያ በማይታወቅበት ሁኔታ እንደዚህ ሆኖ ነው፣ እንደዚህ ሆና ነው ምናምን የሚል ነገር ማውራት ካሉ ባልታነት በዘለለ ምንም የሚያመጣው ነገር ስለሌለ ያንን የምታደርጉ ሰዎች ከድርጊታችሁ ብትቆጠቡ የሚል መልዕክት ማስተላለፍ ፈልጋለሁ። ከዛ ውጭ ሌላ በጣም የገረመኝን ነገር ልንገራችሁ። በጣም የገረመኝን ነገር እንግዲህ አንድ ሰው በህይወት እያለ ብዙ ተከታይ ሳይኖረው ከሞተ በኋላ ብዙ ፎሎ የሚያደርጉትን ሰዎች ተመልክተናል። ችልጅ እንግዲህ ከፈቷ በፊት የነበራት ተከታይ ቁጥር ይታወቃል። ከዛ በኋላ ግን አርሞስ ወደ መቶ ሺህ ነው ምናም አካባቢ ምንድን ነው ፎሎወሮቿ ምንድን ነው አለማቸው ምንድንነው ተከተላቸዋት። ከዛስ በኋላ ለዚህ ነው የምናደርገውን ነገር እናውቃለን ወይ የሚል ጥያቄ ማንሳት ያስፈለገውእና ምንድንነው አድናቂ ነን ኦፍኮርስ፣ ሌሊቷ ሞዴል እንደሆነች ተነግሯል። መልከ መልካም ልጅ ነች፣ ብዙ መስራት ይጠበቅባት የነበረ ልጅ ነች ግን ቢዮቲ እያለን ያሰጠነውን አድናቆትና ተከታይነት ከሞት ሽ በኋላ መስጠቱ ምፀት ነው የሚሆነው እና አንዳንድ ጊዜ የምናደርገውን ነገር መርምረን ብናውቅ መልካም ነው። እንግዲህ ቀነኒ ከሚኖርበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ ማናጀሩ ማለት ነው አንዷለምና ቤተሰቦች ወርቃ እንዳገኘት ነው ያስታወቀው። ሌሊሳ ንጋት 11 ሰዓት ስልክ ደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ነው የገለጸው። እንግዲህ እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወርቃን የሞተችው ሁኔታውን ለማጣራት ምርመራ ተጀምረዋል ሲል ነው የተነገረው፣ ሁኔታውን አስመልክቶ ማለት ነው። እና እንግዲህ ማኔጀሩ አክሎ የተናገረው ነገር ምንድን ነው? መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ አመት በላይ መኖራቸውን ተናግረዋል። እዛ አካባቢ ማለት ነው። ከክስተቱ በኋላ እንግዲህ አስክሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱንም ነው አያይዞ የገለጸው። እስከ ምሽት ድረስ ከቆየር በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒልክ ሆስፒታል ወሰደው። ቀጥሎ ስሩልቷ ወደ የሚገኙት ቤተሰቦቿ ተወስዷል። የቀብረ ስነስርዓቷ በአዲስ አበባ ይፈጸማል የሚል ነገር ነው የተናገረው። ሌሊሳ አርቲስት አንዷለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ እንደሚገኝ መክሰኞ መክሰኞነት ለቢቢሲ ተናግረው ነበረ። እንግዲህ አንዷለም ነው ወደ ሆስፒታል የወሰዳት ፖሊስ መጥቶ ለመመራ እሱንም ይዞት ሄዷል ከዚህ ውጪ በማህበራዊ ሚዲያ የሚሰራቸው ወሬዎች አሉባልታ ናቸው አንዷለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል ነው ያብራራው እዚህ ላይ ነው በደንብ አተኩረን አስምራን ልንመለከት የሚገባው ማንም ሰው በነዚ አይነት ሁኔታ ማንም ሰው ማንም የሚሆን ማን በነዚ አይነት ሁኔታ ከቤተሰብ አባል አንድ ሰው በህልፈት ቢዳረግና በድንገተኛ ለምሳሌ ቢወድቅ ወይ ሞቶ ቢገኝ የተለመደ ስራ ነው ቤት ያለውን ሰው ፖሊስ ቃሉን ለመቀበል ይዞት ይሄዳል። እና ይሄንን ቀጥታ ያንን ሰው ከመወንጀል ጋር የሚያያዝ አይደለም። እና ይሄ የተለመደ አሰራር ስለሆነ ብዙም ማናካብደው መልካም ነው። እንግዲህ ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት ወቅሷል። ጉዳዩን እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ነው አደራ ያለው። የጠየቀውም ጥንዶቹ በቅርቡ ትዳር የመምስረት ቅድል እንደነበራቸው ለሊሳ ለቢቢሲ ተናግሯል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ እና ማስታወቂያ ስራዎች በማህበራዊ ሚዲያ ዝናን የተረፈች ልጅ ነች እና ለዛ በጣም ተስፋ የነበራት ልጅ ነች። በተለይ በሞዴሊንግ ዓለም በማስታወቂያ ስራዎች እንዲሁም ደግሞ በማህበራዊ ሚዲያ ዘርፍ ላይ በጣም ዝናን ያተረፈች፣ ወደፊትም ደግሞ ብዙ ምትሰራ የተዘጋጀች ልጅ ነበረች። ግን ያው ነው። እንግዲህ በሚቀጥለው ቅዳሜ ልደቷን ለማክበር በሚል ነው፣ ቅድም የፎቶ ቤት ባለቤቱ ሲናገር እንደሰማ ነው ፎቶዎች እየተነሳች እንደነበረ ቢቢሲም ከቅርብ ሰዎች ለመረዳት ችሏል። ያም ልጅ ደግሞ እንግዲህ ከደወለለት ሰው ጋር ያደረገውን ቃለ ምልልስ አሰምቻችኋለሁ እና ድጋሚ መስማት እንችላለን። ስሞት የስልክ ቃለ ምልልሱ ነው ፖስት አድርጋል በአማርኛ ጽፈ አይቼዋለሁ ፖስት አድርጌ። ያለው ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ አይደለም? ለምንድ ነው የምበጣበጠው? መበጥበጥ ሳይሆን ጤነኛ መረጃ እንድትሰጥ ከፈለው በደኒ በጣም የምወዳት ነህቴ። ኢንዴክስ እስጢዲዮ የሚባለን ድርጅት ያሳደገች ቀኝ ይዤ ልጅ ናት። አርብ ዕለት ደውላ የልደት ፎቶ አንሳይን ብላይ ነበር። ለሁድ ተቀጣጥረን ነበር፣ ለሁድ አልቻልንም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 ዛሬ ነበረ ልደቷ። ባለቤቷ ከእሷ ጋር ነበረ ትናንትና ፎቶ ስታነሳ። እንግዲህ እንደሰማችሁት ነው አብሯት እንደዋለና ማታ ምሽት አንድ ሰዓት አካባቢ ስቱዲዮ ኢድና ቦላ አካባቢ ስለነበረ አንድ ሰዓት አካባቢ እንደተለያዩ ይሄ ልጅ ተናግሯል። እና ይሄ በቅርበት እንግዲህ በአካል የነበረ ሰው ነው ታዋቂው የኦሮምኛ ቋንቋ ለምሳዊ አንዱ አለም ጎሳ በአሁኑ ወቅት እንግዲህ በፖሊስ ቁጥጥር ስር የሚገኝ ሲሆን የቀነኒን ሞትን በተመለከተ የአዲስ አበባ ፖሊስ የሚያካሄደው መመራ ሊጠናቀቅ ውጤቱን ለሕዝብ ይፋ እንደሚያደርግም ነው ያስታወቀው። ስለዚህ እስከዛ ድረስ በትግስት መጠበቅ ያሻል እንጂ አሁን በየማህበራዊ ሚዲያ ላይ የወጡ የራስን ስሜት ማንጸባረቅ እንዲህ ነው እንዲያ ነው ማስረጃ ሳይዙ ማለት ቅድም እንዳልኳቸው ትዝብት ላይ ከመጣሉም ውጭ የፍርድ ሂደቱን ሊያዛባ ሊያስተጓጉል ይችላል እና በህግም ያስጠይቃል። ይህንን መረዳት ያለብን ይመስለኛል። ስለዚህ ለዘመዶቿ፣ ለስራ ባልደረቦቿ፣ ለቤተሰቦቿ ዝግጅት ክፍላችን መጽናናትን ይመኛል እንዲሁም ደግሞ የእሷንም ነፍስ ባጸደ ገነት ያኖር ዘንድ ከልብ ከልብ እንመኛለን። ወደ ሁለተኛው መረጃ ያለፍኩኝ እንግዲህ ሁለተኛው መረጃ ላይ በተከታታይ አንድ ሁለት ነገሮችን ወደ እናንተ አድርሻለሁ በመኪና ተገኝቶ ስለሞተው ልጅ ማለት ነው። ይሄ እንግዲህ በማህበራዊ ሚዲያ ላይ ከፍተኛ ትኩረት ካገኙ እርሶች ወይም ደግሞ ጉዳዮች መካከል አንደኛው ነበረ አንደኛው ነበር። ታዋቂዎቹ ቲክቶከሮች ዮናስ እና ሩት ከዛ ጋር በተያያዘ እንግዲህ ዮናስ በቁጥጥር ስር መሆኑ እና ፊገር አካባቢ በገጨው ልጅ አማካኝነት ለምርመራ በማዕከላዊ እንደሚገኝ ተናግረናል እና እነዚህ ልጆች ይሄ አደጋ ከደረሰባቸው በኋላ ለረጅም ጊዜ ምናምን ቀናት በላይ ወደ ቲክቶክ ፕላትፎርም ወይ ደግሞ የቲክቶክ ፔጃቸው ላይ አልመጡም፣ ያ ነገር ከተፈጸመ በኋላ። ከዛ በፊትም እንግዲህ የደረሰባቸውን አደጋ ተናግረናል። የእሷ እናት ሞተው ሀዘን ውስጥ ነበሩ። ከዛ በኋላ ብዙ የተበላለቁ ነገሮች ነበሩ፣ መልካም ነገሮችም ነበሩ። እሷ የእሱ ወላ አካባቢ ሱቅ ሊከፍትላት የተንቀሳቀሰ እንደነበረ እነ ከፈተላት መኪና እንደገዛላት ሌላ ሌላ ነገሮች እያሳዩ ነበር፣ እና ደስ የሚሉ ነገሮች ማለት ነው። በዚህ መሀል ነው እንግዲህ ያልጠበቁት ዱብዳ የደረሰባቸው ወይም ደግሞ ያጋጠማቸው፣ እና ያንን ተከትሎ ያንን ተከትሎ አሁን ሩት ስትናገር እንደሰማት ስለኛ በጣም ብዙ ነገር እየተባለ ነው ያለችው። እንግዲህ ሌሎች ሚዲያዎች ስፋት ሰርተው አልሰሩም እርግጠኛ አይደለሁም። ነገር ግን ምን አዲስ ኢትዮጵያ እና እኔ ፕሮግራም እንደሰራ እናስታውሳለሁ። ከዛ በኋላ እንደውም እኔ በሁለተኛው ፕሮግራም ላይ የሟቹንም ወገኖችን ለማግኘት ሙከራ አድርጌ ይሰጡኝን አስተያየትና ሀሳብ መልሼ ወደ እናንተ ማቅረቢያ የሚታወስ ነው እና ከዛ በኋላ ነው እንግዲህ ሩት መታ ያለችበትን ሁኔታ የተናገረችው። ስለኛ ብዙ ነገር እየተወራ ነው ያለችው ኦፍኮርስ ምክንያቱም እንዲህ አይነት በተለይ ታዋቂ የሆኑ ልጆች በእንደዚህ አይነት ሁኔታ ውስጥ ሲያልፉ ስለነሱ መናገር የሚጠበቅ ነገር ነውቱ ሚዲያው እንኳን ዚ ይቅርና መነጋገር የሆነ ነገር ነው የሚፈልገው። እና በዛ ብዙ ፊል ልታደርግ አይገባም። አይ ቲንክ ፖዚቲቭ ያነሳችሁ ነው የመሰለኝ። እና ከዛ ውጭ እንግዲህ በጣም ልቤን የነካው ስትናገር ምንድነው፣ ቤቢ አጠገቤ የለም፣ ዮናስን ማለት ነው እንደዛ ሆኖ ግን ያለውን ነገር ከእግዚአብሔር ጋር ችዬ አልፈዋለሁ። ብዙዎቻችሁ በአካልም ከኔ ጋር ሆናችሁ እንዲሁም ደግሞ በተለያዩ መንገዶች ልታጥነው ይሞክራችኋልና እጅ እጅግ አመሰግናለሁ፣ ነው ያለችው። ሰላም እንዴት ናችሁ? ሰሞኑን ስለኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያን በሰማችሁት ነገር በጣም ተጨንቃችሁ እየደወላችሁ በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤባ አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደምብ አስረዳችኋለሁ ህይወታችን ላይ ምንም አይነት ፈተና ቢመጣም ከእግዚአብሔር ጋር አብረን ሆነን እናሳልፈዋል እግዚአብሔር የሚወደውን ነው እና የሚፈትነው ስለ እኛ ብዙም አትጨነቁ ይህንንም ቪዲዮ የምሰራው እናንተን በማክበር ሰላማችሁ ይብዛ ይገባል ጭዋ ልጅ ነች አነጋገሩ ያስታውቃል ወጣት ነች እና በግ በጣም በጣም በግ ላይ ያልኩት ምንድነው የተገነዘብኩት ነገር ምንድነው? አንዳንድ ጊዜ ከእሷ በላይም ሆነው ነገሮችን ሊሆን በጣም እንኳን እንደዚህ የከበደ ነገር ይቅርና ትንሽ ነገሮችን መቋቋም የሚያክታቸው ሰዎችን እናውቃለን። እና ትንሹ ነገር ማለፍ የሚያክታቸው ትንሹ ነገር ፍራስትሬት የሚያጨናንቃቸው፣ ከዛ አንፃር ሩትን ስንመለከት ጠንካራ ልጅ ነች። ስነ ልቦናዋ ደስ ይላል። ስነ ልቦናው ጠንካራ የሆነ ሰው ደግሞ የሚወጣውን ቻሌንጅ የሚወጣውን ችግር ተቆጣጥሮ ማለፉ አይቀርም አይቀርም። እና እዛም ላይ ደው ምን ያለችው ወደፊት ስለተፈጠረው ሁኔታ በደንብ በዝርዝር መጥቼ ነግራችኋለሁ። አሁን የመጣሁት እናንተን በማክበር ነው። እንግዲህ ያለውን ነገር በጨረፍታ ቢሆን ነግረን ማለት ነው፣ ከሚነሳው ከሚወራው ነገር ጋር ማለት ነው። አንደኛ ድርጊቱ የተፈጸመ ነገር ነው። ያን እንድናይ ማድረግ አይቻልም፣ መካድ አይቻልም። ለምን በዛ ጉዳይ ላይ ደግሞ ብዙ ተወራ ብሎ መጠየቅም አግባብ ነው ብዬ አላምነው። ነገር ግን እንግዲህ በጣም ከሚወዱት ሰው ጋር በጣም ብዙ ነገርን አብሮ ካሳለፈ ሰው ጋር በተለይ ደግሞ በችግር ጊዜ እንግዲህ እናቷ ሲሞቱ በችግር ጊዜ ትከሻነቱን እውነተኛ አጋርነቱን በተግባር ያሳየን ሰው በእንደዚህ አይነት ሁኔታ ተለይቶ ለብቻ ጊዜን መግፋት ምን ያህል ተጽዕኖ እንዳለው ግልጽ ነው። የሚያሳድር ስነ ልቦና ጫና መገመት አይከብድም እና ያንን ተቋቁማ በእንደዚህ አይነት ሁኔታ በተረጋጋ መንፈስ ይህንን ስለነገረችን እናመሰግናታለን። ነገር ግን ነገር ግን እንግዲህ ምናልባት ካልተሳሳትኩኝ ሌሎች ቪዲዮዎቻቸው ላይ ለነገሩ ልጁ ወይም ጌታቸው ከተገደለ በኋላ ወጥተው ምንም አይነት የቲክቶክ ፕሮግራም እንዳልሰሩ ነው። እስካላይ ድረስ መረጃ ወይ እንደዚ ነገር ያጋጠማቸው ሰዎች መረጃ ያላችሁ ብታካፍሉን ደስ ይለኛ ስለዚህ ልጅ ግን ምንም የተባለ ነገር የለም። ስለማቹ ማለት ነው አብዛኛው አብዛኛው ማህበራዊ ሚዲያ ሽፋን የሰጠው ስለነሱ ነው ስለነሱ። እና ያኛው ልጅ ያኛው ሰው አይደለም ወይ ወሰቁ ሰው ልጅ ማለት ነው። ሰዎች በዛ በኩል ምንም ነገር አላሉም ቢያንስ የተወሰኑ ኮሜንቶችን ተመልክቻለሁ፣ እና እሱም የሰው ልጅ ነው፣ እሱም ጋር ቤተሰቦች አሉ፣ እሱም ጋር የሚወዱት የሚጠብቁት ቤተሰቦች አሉ እና እነሱም ላይ የደረሰውን ጫና አብሮ መመልከት ያስፈልጋል የሚልና እዚህ ላይ ቢያንስ ለወሩት እዚህ ጋር መታ በተፈጠረው ነገር ወደፊት የሆነውን ነገር እነግራችኋለሁ የሚለው ጋር እንግዲህ ባልታሰበ በድንገተኛ ሁኔታ እንደዚህ አይነት አደጋ በመድረሱ ለሟቾች ቤተሰብም ወይም ደግሞ ለሟቹም መጽናናትን ማነው፣ ለሟች ቤተሰብ መጽናናትን እንመኛለን የሚለው ነገር አብራብ ታክል ኖሮ እንግዲህ ሰዎች በሰጧቸው ክብር ላይ የበለጠ የተሻለ ወይም ደሞ የበለጠ ክብር የሰጧቸው ነበር ብዬ አስባለሁ። እና ምክንያቱም እዛም ጋ ህይወቱን ያጣው የሰው ልጅ ስለሆነ ማለት ነው። ምክንያቱም እዛም ጋ የጠፋው ልጅ የራሱ ቤተሰቦች ስላሉት ልክ እሷ የሆናሰው ወይ ደሞ በእሷ አጠራር ቤቢ ናታ የገባችበት የቆፈን ስሜት ምን እንደሚያደርጋት ታውቃለች። ልክ የማቹም የጌታቸው ቤተሰቦች ደግሞ የዛ አይነት ስሜት እንደሚሰማቸው አንደርስታንድ ልታደርግ ይገባታል። እና በሁለት መስመር በሶስት መስመር ስለደረሰው ነገር እናዝናለን፣ ለቤተሰቦቹ መጽናናት እንመኛለን፣ የእሱንም ነፍስ በአጸደ ገነት ያኖርልን ማለት ያን ያህል ከባድ አይደለም። እና የራስ ነገር ብቻ አጉልቶ የራስን ነገር የሆነ ጠልቆ እስከምትሪ በሰዎች ዘንድ ተቀባይነትን አግኝቶ ለመሄድ መሞከሩ ብቻ ትንሽ አግባብ ነው ብዬ ስለማላስብ ነው ያልኩት። እና በዛ ላይ አስተያየት ሰጥተው ከሆነ አላውቅም፣ ሰጥተው ከሆነ ሰው ሰጥተው ካልሆነ ግን እርግጠኛ ነኝ በቀጣይ ስለ ሁኔታው ቪዲዮ ሰርቼ እመጣለሁ እና እዛ ላይ የምነግራችሁ ነገር አለ ብላለች። እዛ ላይ ይህንን ሀሳብ ታንጸባርቃለች ብዬ አስባለሁ። ምክንያቱም ያም ልጅ ሳያስበው ነው ወጥቶ የቀረው። እንግዲህ ሁለተኛ ፕሮግራሚ ላይ ምናልባት ሰምታችሁት እንደሆነ ከቤተሰቦችም ከጓደኞችም እንደተረዳሁት የልጅ ሀገር ውስጥ ብቻ አይደለም በሳኡዲ አረቢያ በነበረበትም ሰዓት ኦልሞስት ወደ አስር ዓመት አካባቢ አንድ ካምፓኒ ውስጥ ተቀጥሮ እንግዲህ የቤተሰቡንም የእሱንም ሕይወት ለመለወጥ በጣም ሲለፋ የነበረ ልጅ ነው እና ከዛም መጥቶ ኦልሞስት ከመጣ ወደ አራት ዓመት አካባቢ እዛውም ማለት ተማርቶ ይለፋ ይታትር የነበረ ልጅ ነው እና የሱንም የሱንም አቅጣጫ መመልከቱ ወሳኝነት ይኖራል ብዬ አስባለሁ። እንግዲህ ለዛሬ ሁለቱ መረጃ ወደ እናንተ አድርሻለሁ። በቀጣይ ሌሎች እንደዚህ ወቅታዊ የሆኑ መረጃዎችን እ ወደ እናንተ ምቀርብ ይሆናል። እስከዛው ግን በያላችሁበት ሰላም